ሰላም ሰላም እንዲናችሁ። ይህ ጀነራል ቲዩተር ነው። ዛሬ ደግሞ የመጣሁላችሁ በአምስተኛ ክፍል የሂሳብ ትምህርት ነው። ከምዕራፍ አንድ እንጀምራለን። ይሄ ከምዕራፍ አንድ እንጀምራለን። የአምስተኛና የስድስተኛ ክፍል አምስተኛ ክፍሎች ሚኒስትሪ ተፈታኞች፣ ሚን ለስድስተኛ ክፍሎች ሚኒስትሪ ተፈታኞች ስለሚጠቅም ከመጀመሪያ ምዕራፍ እንጀምራለን ማለት ነው። ምዕራፍ አንድ በተለዋዋጮች መስራት ይላል። ምንድን ነው የሚለው መግቢያውን ትንሽ እኒና በሂሳብ ትምህርት ውስጥ ያልተሰጡ ወይንም ደግሞ ያልታወቁ ቁጥሮች በተለዋዋጭ ይወከላሉ። በዚህ ምዕራፍ ስር ስለ የአዊት በተለዋጮች እና ስሌቶች በመጠቀም እንዴት ወደ አንድ እንደሚሰበሰቡ እንማራለን ማለት ነው። ሌላኛው ደግሞ ተለዋጮችን የእኩልነት አረፍተ ነገርን እና ያለ እኩልነት አረፍተ ነገሮችንም በመጠቀም የቃላት ፕሮብሌሞችን እንዲሁም ደግሞ ለእኩልነት አረፍተ ነገር ከተሰጡ ዋጋዎች ወይም ደግሞ የቁጥሮች መፍትሄ እንዴት እንደምንፈልግ እናያለን ማለት ነው። እንግዲህ ይሄ ምዕራፍ እነኝን ያጠቃልላል ማለት ነው። ልክ የመጀመሪያ ላይ የፓተርኖች አጠቃላይ ሀሳብ እና አመሰራረት ይላል። እንዲ ፓተርን አጠቃላይ ሀሳቡ፣ ከዛ ደግሞ እንዴት ነው የሚመሰረጥ የሚለው እናያለን ማለት ነው። በዚህ ምዕራፍ ስር ይላል፣ በቁጥሮች ሲደረደሩ ከመጀመሪያ ቁጥር ወደ ሁለተኛ ቁጥር እንዴት እንደተቀየረ ወይም ደግሞ የቁጥሮቹ ሂደት በማስተዋል የፓተርን አጠቃላይ ሀሳቡ እናያለን። ለምሳሌ እዚህ ጋር ኑረድና ትሩጋሜን አይተን ወደ ምሳሌ እንሄዳለን። ትሩጋሜ አንድ ነጥብ አንዱ እንደሚለው የቁጥሮች ፓተርን ማለት ቁጥሮች በቅድመ ተከተል ሲደረደሩ በመጀመሪያው እና በሁለተኛው ተከታይ ወይም ደግሞ በሁለተኛው ተከታታይ ቁጥሮች መሐል ያለው ህግ ወይም ደግሞ ትስስር ምን ይባላል? ተመሳሳይነት፣ ትስስር ተመሳሳይነት ያለው ከሆነ ይሄ ነገር ፓተርን ይባላል። ለምሳሌ እስቲ ምሳሌ ሆኔ እና ትንሽ ትርጉሙ ግር ካላቸው ፖዝ እያረጋችሁ ደግሞ አብረን ንርገሞች። የቁጥሮች ፓተርን ማለት ቁጥሮች በቅደም ተከተል ሲደረደሩ በመጀመሪያው እና በሁለተኛው ተከታይ ወይ ደግሞ ተከታታይ ቁጥሮች ያሉላ በእነሱ መሃል ያለው ህግ ወይም ደግሞ ትስስር ተመሳሳይነት ያለው ከሆነ ይህን ምንለን ፓተርን። ለ ደግሞ የቁጥሮች ፓተርን ለምሳሌ ይህን የሚከተሉትን ቁጥሮች የሚከተሉትን የቁጥሮች ፓተርን ግለጽ ወይ ደግሞ በባዶ ቦታ ላይ መግባት ያለበትን ቁጥር ጻፍ፣ ነው የሚለው እስ ኦር ደግሞ ጻፊ ነው የሚለው አስራ አምስት ሀያ አምስት ሰላሳ አምስት አርባ አምስት ያለ ይቀጥላል። ይሄ ፓተርን ምንድነው ስንት ስንት እየጨመረ የሚሄደው? አስራ አምስት ብሎ ሀያ አምስት ካለ ሀያ አምስት ሲቀነስ አስራ አምስት ያ አስር ይሆናል ማለት ነው ስለዚህ መካከላቸው ላይ ያለው አስር ነው ማለት ነው። ስለዚህ በ25 ነው በ35 መካከል አስር ልዩነት አለ ማለት ነው ያ ማለት ቋሚ ነው ልዩነታቸው መካከላቸው ያለ ስለዚህ ቀጣይ እዚህ ጋር ምንሆናል ማለት ነው። አርባ አምስት ላይ አስርን ጨምራለ ማለት ነው። ስለዚህ አምስት ይሆናል ማለት ን እዚህ ደግሞ ማለት ዳሽ ዳሽ ይሄ ደግሞ ነው ብሎ ካለ ላይ ስድስት ጊዜ ስንት ይሆናል? አራት ይሆናል ላይ ላይ ሆነ ማለት ነው። ስለዚህ በዚህ መንገድ እንግዲህ አጠቃላይ ፓተርን ጽንሰ ሀሳብ ይሄ ነው። መፍትሄ ብሎ ቅድም ያለው ነገር ነው። እዚህ ጋ የሚያብራራው ፖዝ አድርጋችሁ ኖር መጽፎች ማመት ትችላላችሁ። ጊዜ ለማብጀት እንዲች ምሳሌ ሁለትን ደግሞ፣ አንድ አትሌት ለአምስት ቀናት የሩጫ ልምምድ ለማድረግ ፈለገ ወይም ፈለገች። በመጀመሪያ ቀን አንድ ኪሎ ሜትር ሮጠች። በሚቀጥለው ቀናት ደግሞ በየቀኑ ያለፈውን ቀን ርቀት እጥፍ ለመሮጥ ያቅድ ወይም ብታቅድ አትሌቱ ወይም አትሌቷ በአምስተኛው ቀን ስንት ኪሎ ሜትር መሮጥ አለበት ወይም አለባት? በደንብ እንመልከት። እዚህ ጋር መጀመሪያ ቀን አንድ ኪሎ ሜትር ሮጠች። ሁለተኛ ቀን ላይ ስንት ይሆናል? የመጀመሪያውን ቀን እጥፍ ስለሚሆን እዚህ ስንት ይሆናል ማለት ነው። አንድ ነበረ ሁለት ይሆናል ማለት ነው። ልክ፣ ሁለተኛ ቀን ላይ ሁለት ኪሎ ሜትር ሮጠ ወይም ሮጠች። ልክ፣ ሶስተኛ ቀን ላይ ምን ይሆናል? የሁለተኛውን ቀን እጥፍ ይሆናል። የሁለተኛው ቀን እጥፍ ምንድን ነው? የሁለት እጥፍ አራት ይሆናል ማለት ነው። ልክ በአራተኛው ቀን ደግሞ የሶስተኛውን ቀን እጥፍ ነው የምትሮጠው አሰሉ እዚህ ጋር ስለዚህ የሶስተኛውን ቀን እጥፍ ማለት ሶስተኛው ቀን ስንት ነው አራት ነው የአራት እጥፍ ስምንት ነው ልክ በአምስተኛ ቀን የአራተኛውን ቀን እጥፍ ነው የምትሮጠ ማለት ነው የአራተኛው ቀን እጥፍ ነው የምትሮጠው ስለዚህ የአራተኛው ቀን እጥፍ ስትሮጥ አራተኛው ቀን ስንት ነው ስምንት የስምንት እጥፍ አስራ ስድስት ኪሎ ሜትር ይሮጣል ወይ ትሮጣለች ስለዚህ በአምስተኛ ቀን 16 ኪሎ ሜትር መሮጥ አለባት ወይም አለበት ማለት ነው ኦኬ፣ እስቲ ይሄንን መልመጃ ይሄ መልመጃ ምንድን ነው የሚለው? መልመጃ 1.1 በባዶ ቦታ ላይ መግባት ያለባቸውን ቁጥሮች ጻፍ ወይም ጻፍ ይላል እዚህ ጋ እኔ በደንብ 71፣ 76፣ 78 ስንት እየጨመረ ያለ። እዚህ ጋ 71 ከዛ 76 ሲቀንስ 71 የአምስት ልዩነት አለ አምስት እናገኛለን። ስለዚህ ይሄ ፓተርን ስንት ነው? አምስት አምስት እየጨመረ ይሄዳል ማለት። ስለዚህ ልክ 81 ብሎ ቀጣይ 86 ይሆናል ማለት ነው።

የአምስት አምስት ልዩነት አላቸው ማለት። ስለዚህ 18 ላይ አምስት ስንጨምር ሀያ ሦስት ሀያ ሦስት ላይ አምስት ስንጨምር ሀያ ስምንት ይሆናል ማለት ነው። የኛው ሀያ ስምንት ላይ አምስት ስንጨምር እያለ ይቀጥላል ማለት ነው። ኦኬ፣ በዚህ መሰረት እንግዲህ የቀሩቱን እናንተ ደግሞ በመስራት እስኪ ኮሜንት ላይ ኮሜንት ላይ ሀመርሃን እና ምን ሞክሩት። እንቀጥል። ሁለተኛ ጥያቄ። ሎሚ አንድን የልብ ወለድ መጽሐፍ በመጀመሪያው ቀን 25 ገጾችን አነበበች። ስንት አንድን የልብ ወለድ መጽሐፍ በመጀመሪያው ቀን 25 ገጾችን አነበበች። በሁለተኛ ቀን የመጀመሪያውን እጥፍ ስታነብ፣ ያ ማለት 25 ነው። የ25 እጥፍ ስንት ነው? 50 ማለት ነው። በሶስተኛው ቀን የሁለተኛውን ቀን እጥፍ ስታነብ፣ ሁለተኛው ቀን ስንት ብለን ነው? 50 ስለዚህ፣ የሁለተኛው ቀን እጥፍ ስታነብ፣ በሶስተኛው መቶ አነበበች ነው። ስለዚህ በማንበብ መጽሐፉን አንበባ ጨረሰች። ሎሚ ያነበበችው መጽሐፍ ስንት ነው? እዚህ ይህንን አደርጋለሁ። መጀመሪያ ቀን 25 አነበበች። ኦኬ። ቀጠለች እና ሁለተኛ ቀን ላይ ደግሞ ምን አደረገች? 25 ሲባዛ ወር ደግሞ 25 ሲባዛ የመጀመሪያ ቀን ወር ደግሞ እጥፍ ስለተባለ በመደመር እንውሰደው 25 ደመር 25 ሆነ ማለት ነው እጥፍ ስለሆነ። ስለዚህ ስንት አነበበች ማለት ነው በሁለተኛ ቀን 25 ነበረው መጀመሪያ ሰው 50 አነበበች ማለት ነው። ይሄ ሁለተኛው ቀን ኦኬ የሶስተኛውን ቀን ደግሞ የሶስተኛ ቀን ምን ታደረግ የሁለተኛው ቀን እጥፍ አደለም ስለዚህ፣ ሀምሳ ሲባዛ በሁለት ወር ደግሞ ሀምሳ ሲደመር ሀምሳ አነበበች ማለት ነው ስለዚህ ሀምሳ ሲደመር ሀምሳ ሀምሳ ሲደመር ሀምሳ ደግሞ ስንት ይሆናል ማለት ነው? መቶ ስለዚህ ይሄ መጽሐፍ መቶ ገጾች አሉት ማለት ነው። ስለዚህ የመጀመሪያ ቀን ሀያ አምስት አነበበች፣ ሁለተኛው ቀን ላይ ሶሪ ሁለተኛው ቀን ላይ የመጀመሪያውን እጥፍ አነበበች። ሶስተኛው ቀን ላይ ደግሞ የሁለተኛውን ቀን ስታነብ አጠቃላይ ሎሚ መቶ ገጽ ያለውን መጽሐፍ አነበበች ማለት ነው። እሺ የአልጀብራ ቀጣዩ ርዕሳችን ምንድነው? የአልጀብራ ቁሞችና አገላለጾች እስኪ ምንድነው ምን ማለት ፈልጎ፣ የአልጀብራ ቁሞች አገላለጾቹስ ምንድን ናቸው የሚሉት በደንብ እናያለን ማለት ነው። መግቢያ ላይ ምንድን የሚለው ይህ ርዕስ በሁለት ንዑስ ርዕሶች ተከፋፍሎ የቀረበ ነው። የመጀመሪያው ርዕስ ቁሞችን መጻፍና የተለያዩ ቁጥሮችን በመተካት ማስላት ሲሆን በሁለተኛው ርዕስ ስር ቀላል ቀለል ላሉ አገላለጾች ዋጋዎቻቸውን በተለያዩ ምሳሌዎች ተገልጿ ይላ ስ ምንድን ነው ሲ በለምኝ ኦኬ፣ አንድ ነጥብ ሁለት ነጥብ አንድ የአልጀቤራ ተለዋዋጮች፣ ቁሞች እና የተለዋዋጭ ዋጋዎች የሚል ስሳሳባለው እስቲ እኒ ትርጓሜ 12 በሂሳብ ትምህርት ውስጥ የማይታወቁ ነገሮች የማይታወቁ ነገሮችን የሚወክሉ ፊደሎች ወይንም ደግሞ ምልክቶች ምን ይባላሉ? ተለ ዋዋጭ ይባላሉ። ምን ይባላሉ? አንድ ላይ ተለዋጮች። ስለዚህ በሂሳብ ትምህርት ውስጥ የማይታወቅ አንድ ነገር ስለዚህ በሂሳብ ትምህርት ውስጥ የማይታወቁ ነገሮች ወይም ደግሞ የማይታወቁ ነገሮችን የሚወክሉ ፊደሎች ወይም ደግሞ ምልክቶች ምን ይባላሉ? ተለዋዋጮች ይባላሉ ማለት ነው ትኛ በቀኝ መስመር የተሰመረባትን ኦኬ፣ በደንብ አሰውላት። ስለዚህ ለምሳሌ ይላል በአገላለጾች በአገላለጾች ስንገልጸው ጠ አምስት ጠ ስድስት ጠ ሲቀነስ ዘጠኝ ውስጥ። አሁን እዚህ ጋር ጠ አለ አምስት ጠ አለ ስድስት ጠ ሲቀነስ እዚህ ውስጥ እቺ ጠ የወከለችው ማንን ነው ማለት ነው? ተለዋዋጭ እና ማለት ስለዚህ፣ ጠ የምትወክልልን ተለ ዋዋጭ ወር ነው ተለዋዋጭ ና ማለት ነው። በጠ ፋንታ የሚገባ ቁጥር አይታወቅም። ስለዚህ የማይታወቅ ነገር ወይም የማታወቅ ቁጥር የሚታከምን ይባላል። ተለዋዋጭ ኦኬ። ለምሳሌ እንዲ ጫልቱ ያገኘችውን የፈተና ውጤት አያንቱ ካገኘችው በ15 ይበልጣል። ጫልቱ ያገኘችው የፈተና ውጤት አያንቱ ካገኘችው በ15 ይበልጣል። ጫልቱ ያገኘችውን ውጤት አያንቱ ካገኘችው ውጤት ጋር አያይዞ የሚገልጽ አገላለጽ ጻፍ። በደንብ እናሰው እዚ ጋር ምንድን ነው ያለን? ያለው ጫልቱ ያገኘችው የፈተና ውጤት አያንቱ ካገኘችው በ15 ይበልጣል። አያንቱ ምን ያህል እንዳገኘች አናውቅም፣ ግን ጫልቱ ያገኘችው ከአያንቱ በ15 ይበልጣል። ስለዚህ ጫልቱ ያገኘችውን ስንወክለው በተለዋዋጭ ዋይ ብንለው ኦር ደግሞ ጫልቱ ያገኘችውን ጠ ብንለው ወይዘማሪ ጉድ ጠ ሲደመር አስራ አምስት ይሆናል ማገላለጹ። ስለዚህ በዚህ መልክ ይጻፋል ማለት ነው። ስለዚህ ጫልቶ ያገኘች ፈተና ውጤት አያንቱ ካገኘች በአስራ አምስት ከበለጠ ጫልቶ ያገኘች ስንት ነው ማለት ነው ሲደመር አስራ አምስት ይሆናል። አማርኛ ሰፖርት ስለማያደረግ ነው። ስለዚህ በኤክስ እናስቀምጠውና ኤክስ ፕላስ ኦር ደግሞ ኤክስ ሲደመር ይሆናል ማለት ሲደመር ነው በዚህ መልክ እናስቀምጠዋለን። መፍትሄ ይልና ይኸውና እስኪ አያንተ ያገኘችው ውጤት የ ነው እንበል ጫልቸው ያገኘችው ውጤት ደግሞ የሲደመር ሲደመር አስራ አምስት ይሆናል። ስለዚህ በዚህ አገላለጽ ውስጥ ተለዋጭ ነው ማለት ነው። መልመጃ 1 ነጥብ 2 የሚከተሉ የአልጀብር አገላለጾች ወደ የቃል አገላለጾች ቀይር ይላል ለምሳሌ ሀያ ምንድን ነው የሚለው አራት እጣ ነው የሚለው ስለዚህ ይህን ወደ እንትን ስንገልጸው ወደ የቃል አገላለጾች ስንገልጸው አራት እጣ አይደለም የሚለው። ስለዚህ የአባቴ እድሜ የእህቴን አራት እጥፍ ነው ብንል የእህቴ እድሜ ስንት ነው? እጣ ነው ማለት ነው። ስለዚህ የአባቴ እድሜ ደግሞ የእሷን አራት እጥፍ ከሆነ አራት እጣ ይሆናል ማለት ነው። እዚህ ጋር ደግሞ መስ ሲቀነስ ሰባት ይላል። መስ ሲቀነስ ሰባት ስንል ለምሳሌ ሱራፌል ያገኘው የፈተና ውጤት ከበምረት በሰባት ያንሳል። ቢ ስለዚህ የበምረት ስንት ነው ማለት ነው። መ ነው ማለት ነው። ስለዚህ መ ሲቀነስ ሰባት ስንት ይሆናል? ዶን ነው እዚህ ጋር መ ያለውን አናውቀውም። ስለዚህ መ ሲቀነስ ሰባት፣ ስለዚህ በዚህ መልክ እንሰራለን ማለት ነው። ስለዚህ ኤኬሌ ያገኘው ውጤት ከኬሌ በሰባት ያንሳል የሚለውን የአልጀብራ አገላለጽ መጻፍ ብንፈልግ መ ሲቀነስ ሰባት ይሆናል ማለት። ሌላኛው ሶስት ን ሲደመር ስምንት ይላል። ስለዚህ ለምሳሌ አንድ ሰው ሩጫ ቢሮጥ ሩጫ ቢሮጥ አንድ ሰው አንድ ሰው የሮጠውን ሶስት ጥፍ ሮጦት ተጨማሪ ስምንት ኪሎ ሜትር ወይ ደግሞ ስምንት ኪሎ ሜትር ቢጨምርበት ብለህ መግለጽ ብንፈልግ ሶስት ነ የሆነ ሰው የሮጠ ነ ማለት አንድ አካል ወይ ደግሞ አንድ ለምሳሌ ሰመሃል የሮጦች ቢሆን ሰመሃል ነ ብትሮጥ ሌላው የክላስ ልጅ ደግሞ ሌላ የክላስ ልጅ ደግሞ የእሷን ሶስት እጥፍና ሲደመር ስምንት ኪሎ ሜትር ብትሮጥ ስለዚህ ሰማያዊ የሮጠችው አይታወቅም፣ የሰማያዊን ሶስት እጥፍ ሲደመር ስምንት ይወጣለች እንላለን ማለት ነው። ስለዚህ በዚህ መንገድ ይገጻል። ሌላኛው ላይ ዘጠኝ ነው። ይሄ ዘጠኝ ተብሎ ነው በቃል የሚገለጸው። ኦኬ፣ ፖዚ ያረጋችሁ ኖት እያያዛችሁ ቢ እዚህ ጋ አማርኛ ኪቦርድ ሰፖርት ወይ ደግሞ ስለማይጽፍልኝ ነው። እዛ ላይ ሴፋ ያደረግም እንቀጥል። ሁለተኛ የጉተማ እድሜ የወንድሙን እድሜ በስምንት ዓመት ይበልጣል። የጉተማ እድሜ የወንድሙ እድሜ በስምንት ዓመት ይበልጣል። የጉተማን እድሜ የሚገልጽ አገላለጽ ተለዋጭ በመጠቀም ጸሐፍ ይላሉ። ስለዚህ ይህን ስጽፍ ምን ይሆናል ማለት ነው? ጀስት ኤክስ ሲደመር ስምንት ይሆናል ማለት ነው። ልክ እያሰባችሁ እንደሆነ አስቡትና ስለዚህ ሲደመር ስምንት ይሆናል። ለምን ካለ የጉተማ እድሜ የወንድሙ እድሜ የወንድሙ እድሜ ስንት እንደሆነ አይታወቅም፣ ግን የጉተማ ግን የወንድሙ በስምንት ዓመት የሚበልጥ ከሆነ መብለጥ ደግሞ ማለት መጨመር መደመር ነው። ስለዚህ ስምንት ሲደመር ሲደመር ወይ ደግሞ ኤክስ ሲደመር ስምንት ይሆናል ማለት ነው። እሺ የበዳቱ አባት መጠነቁስ የበዳቱን መጠነቁስ ሶስት እጥፍ እና አምስት ኪሎ ግራም ነው። ቅድም የሰራ ነው አይነት ነው ማለት ነው። ስለዚህ የበዳቱ አባት መጠነቁስ የሚገልጽ አጋላለጽ ሶስት እጥፍ አደለ ስለዚህ እናደርጋለን ሶስት ወይም ኤክስ ሲደመር አምስት ኪሎግራም። ስለዚህ በዚህ መልክ እንገልጸዋለን። ስለዚህ ይሄንን የሚገልጽልን የበላቱ የበላቱ አባት መጠነ ቁስ መጠነቁስ ምንድን ነው? ክብደት ማለት ነው። ስለዚህ የበላቱ አባት መጠነቁስ የበላቱ አባት መጠነቁስ የበላቱን መጠነቁስ ሶስት እጥፍ የበላቱ መጠነቁስ አይታወቅም። ስለዚህ ሶስት እጥፍ ወይም ሶስት ኤክስ ይሆናል ማለት ነው እና አምስት ኪሎ ግራም ይበልጣል ማለት ነው። በአምስት ኪሎ ግራም ሶስት ጥፎ ነው። ስለዚህ ሲደምር አምስት ነው ማለት ያን ሳር ቢኖረ ሶስት ሲቀነስ አምስት ሆን ነበረው ነው። ስለዚህ በዚህ መንገድ ይሰራል ማለት ነው። ሌላኛው የተሰጠንን መረጃ በመመርኮዝ የሚከተሉትን ሰንጠረጆች ሙሉ አይላል። ምን ላ ዚ ጋር የእርሳስ ብዛት ቁጥር አንድ ሁለ ሶስት አረ ያለ እስከ አስር ሄደህ የእርሳስ ዋጋ በአንድ እርሳስ ዋጋ ደግሞ ሶስት ብር ነው። ስለዚህ አንድ እርሳስ ሶስት ብር ከሆነ ሁለት እርሳስ በጣም ቀላል ነው። ማስተዋል ብቻ ነው የሚፈልገው። እሺ ሶስት እርሳት ሲሆን ሶስት ሲባዛ በሶስት ዘጠኝ ይሆናል ማለት ነው። ለምን የአንድ እርሳት ዋጋ ስንት ስለሆነ ሶስት ብር ስለሆነ ሶስቱ ደግሞ ዘጠኝ ይሆናል ማለት ነው። እሺ አምስቱ ስንት ይሆናል? ሶስት ሲባዛ በአምስት አስራ አምስት ብር ይሆናል ማለት ነው። ለዚህ በዚህ መልክ አስራ አምስት እንላለን ማለት ነው። እሺ ስምንቱ ስንት ይሆናል? ሶስት ሲባዛ በስምንት እስቲ ኮሜንት ላይ። ስለዚህ ሶስት ሲባዛ በስምንት ሀያ አራት ይሆናል ማለት ነው። እችኛዋን ሀያ አራት እንላለን ማለት ነው። እሺ ቀጣይ አስር እርሳስ ቢሆንስ ሶስት ሲባዛ ሶስት ሲባዛ በአስር ስለዚህ ሶስት ሲባዛ በአስር ስንት ይሆናል ማለት ነው? ሰላሳ ይሆናል ማለት ነው። ዘይን ሰላሳ ይሆናል ማለት ነው። ኦኬ ቀጣይ ላይ ፐ የሚባል እርሳስ ቢሆንስ የቁጥሩ መጠን ባይታወቅ ሶስት ሶስት ፐር ይሆናል ማለት ነው። ስጠማኛ ኪቦርድ ስለማይጠፍልኝ ፒ ስለዚህ ፒ እንለዋለን ማለት ነው። ስሪ ፒ ይሆናል። ስለዚህ በዚህ መልክ መስራት እንችላለን። የመጨረሻውን ጥያቄ ስንሰራ የሚከተሉትን የቃል አገላለጾች ወደ አልጀብራ አገላለጽ ቀይር ይላል። የሚከተሉትን አገላለጾች ወደ አልጀብራ አገላለጽ ቦንሳ ያገኘው የፈተና ውጤት ኩምሳ ካገኘው በሀያ ይበልጣል። ስለዚህ ቦንሳ ያገኘው አይታወቅም። ስለዚህ እሱን ኤክስ ብንለው ኤክስ ፕላስ ትንቲ ይበልጣ ስለሆነ ኤክስ ወይ ደግሞ ጠንት ስትትላላችሁ የልትን ስላችሁ ሲደመር ሆናል ማለት ነው እሺ ጉደቱ በሩጫ ውድድር ከደራርቱ በሁለት ሴኮንድ ቀድማ ጨረሰች በስንት በሁለት ሴኮንድ ቀድማ ነው የጨረሰች ስለዚህ ጉደቱ በሩጫ ውድድር ከደራርቱ በሁለት ሴኮንድ ቀድማ ቀደመቻት ማለት ምንድን ነው የደራርቱ አይታወቅም እሷ ስለቀደመቻት ስለዚህ የደራርቱ ኤክስ ቢሆን በስንት ቀደመቻት? ሲቀነስ በሁለት ሰከንድ ስለቀደመቻት ይህ በተቃራኒ ነው። ቀደመች ማለት እሷ የገባችበት ሰዓት ያንሳል። ስለዚህ ከእሷ በሁለት ሰከንድ ያንሳል ማለት ነው። ቀደመች ስንል ሰዓቱ አጠር ያለ ነው ማለት ነው ስትቀድም። እሺ ቀጣይ፣ ደሚቱ ወደ ክፍሏ የገባችው ሁለት ደቂቃ ዘግይታ ነው። ዘግይታ ነው ማለት ተጨማሪ ሰዓት ወስዳለች ማለት ነው። ስለዚህ ሁለት ሰዓት ሶስት ሰዓት ሊሆን ይችላል። ትምህርት መግባት የነበረባት አይታወቅም ያ ሰዓት ስንት ሰዓት እንደሆነ። ስለዚህ ምናደርጋለች? ስለዚህ የ ወይ ደግሞ ዋይ ጨምራለች። ስንት ደቂቃ? ሁለት ደቂቃ። ስለዚህ የ ሲደመር ሁለት ወይም ደግሞ በእንግሊዝኛ ዋይ ሲደመር ሁለት ይሆናል ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ ሼር ማድረግ እንዳትረቱ እና ይህንን ቪዲዮ ለጓደኞቻችሁ ሼር በማድረግ እንዲሁም ደግሞ የተለያዩ ቴሌግራም ግሩፕ ካላችሁ ደግሞ እዛ ላይ ሊንኩን ሼር በማድረግ ዳውንሎድ በማድረግ መጠቀም ትችላላችሁ። ቀጣይ ላይ ከትርጓሚ አንድ ነጥብ ሶስት እንቀጥላለን። ስለነበረን ጊዜ በጣም አመሰግናለሁ። ጀነራል ቲዩቶሪያሉን ሰብስክራይብ ላይክ ሼር ማድረግ እንዳረሱ። ታንክ ዩ